ሰላም ሰላም እንዴት ናችሁ? ውድ የኢንፎቴመንት ዩቲዩብ ቻናል ቤተሰብ፣ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ እስኪ ከዲቪ ወጣ እንልና ሌላ በጣም አስፈላጊ የሆነ አንድ ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ ልክ ታምኔሉ ላይ እንዳያችሁት ነው ስራ ለማግኘት የሚረዱ አምስት ወሳኝ የሆኑ ቁልፍ ነገሮችን ይዤላችሁ ቀርቤያለሁ። ይሄ ቪዲዮ በጣም እንደሚረዳችሁና እንደሚጠቅማችሁ ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እና የደውሏል ምልክት መንካታችሁን አትርሱ። አሁን ቀጥታ ዛሬ ወደ ያስኩላችሁ አሪፍ ቪዲዮ እንሄዳለን። ስራ ለማግኘት በጣም በርካታ የሆኑ ነገሮች ያስፈልጉናል። ቁልፍ የሆኑ በተለይ ደግሞ ወሳኝ የሆኑ ነገሮች እንደሚያስፈልጉ ግልጽ ነው። ምክንያቱም ዛሬ ያለንበት ጊዜ ስራ ማግኘት በጣም አዳጋች የሆነበት ጊዜ ነው። ተምረን ብዙ ጊዜ መስዋዕት አድርገን፣ ብዙ ዋጋ ከፍለን፣ ብዙ ነገሮችን ሰልጠን እና ተምረን ከዛ በኋላ በምንፈልገው አይነት ዘርፍ የሚሆን በማንኛውም አይነት ሁኔታ ስራ ለማግኘት በጣም አስቸጋሪ ነው። ብዙ ውጣ ውረዶችን እናያለን። ያም ሆነ ይህ ብቻ ዛሬ የምይዤላችሁ የመጣቸው ነገሮች ደግሞ ሥራ ለማግኘት ሊረዱ የሚችሉ ወሳኝ የሆኑ ቁልፍ ነገሮችን ነው ወይም ቁልፍ ሐሳቦችን ከእነዚህ መካከል አምስቱን ዛሬ የምንመለከት ይሆናል ማለት ነው። በተለይ ደግሞ ጥሩ ስራ የሚያገኘው ማን ነው የሚለው እና ሁል ጊዜ የሚሳካለት ማን ነው የሚለው ጥያቄ በሁላችንም ዘንድ የሚጠየቅ ነው። ሆኖም ግን ጥሩ ስራ የሚያገኘው ማን ነው ካላችሁ ከፍተኛ ብቃት ያለው ሰው ብቻ ነው ወይ ካላችሁ፣ አይደለም። ብዙ ጊዜ ስራ የሚያገኘው ስራ በመፈለግ ረገድ የተዋጣለት ሰው ነው። ታዲያ ስራ መፈለግ እንዴት ነው የሚቻለው? ከዛ በተጨማሪስ ከዛ በፊት የምናዘጋጃቸው ነገሮች ምንድን ናቸው? ስራ ለማግኘት የሚረዱን ቁልፍ ነገሮች ምንድን ናቸው የሚለው ዛሬ የምንመለከት ይሆናል። የመጀመሪያውና ስራ ለማግኘት የሚረዳን ቁልፍ ሐሳብ የተደራጀን መሆን ነው። የተደራጁ መሆን ማለት ከስራ አንድ ሰው ሊፈናቀል ይችላል ወይም ደግሞ ስራ ሊያጣ ይችላል። በየትኛውም አይነት ስሜት ውስጥ ቢሆን ተስፋዊ መቁረጥና በራሱ ላይ የመተዋመን ስሜቱን እንዲያጣ ሊያደርገው ይችላል። ሆኖም ግን ከዚህ በተቃራኒ ስራ ተስፋ መቁረጥና በራስ አለመተዋመንን ወደ ጎን በመተው ስራ ለማግኘት ሊረዱ የሚችሉ ነገሮችን ማደራጀት በጣም አስፈላጊ ነው። እርግጥ ነው ስራ ሳናገኝ ስንቀን ብዙ አይነት ነገሮች ወደ አእምሮአችን ሊመጡ ይችላሉ። ተስፋ ሊያስቆርጥ ነው ይችላሉ። ታዲያ ስራ ሳናገኝ ምንም ያህል ጊዜ ቢያልፍ ግን ስራ መፈለጉን ስራዬ ብሎ መያዝ በጣም አስፈላጊ እና ወሳኝ የሆነ ነገር እንደሆነ እንመለከታለን። በተለይ አንዲት ካትሪና የተባለች ሴት ምንድን ነው ያለችው? የቀጣሪዎችን አድራሻና ስልክ ቁጥር ከስራና ሰራተኛ አገናኝ ቢሮ ወሰድኩኝና ከዛ በጋዜጣ ላይ የሚወጡ ማስታወቂያዎችን እየተከታተልኩ አመለክት ነበር። የስልክ ማውጫውን ጥሩ ዘዴ አድርጌ መለከትና ማስታወቂያ ያላወጡ ሆኖም ሰራተኛ ሊፈልጉ የሚችሉ የገመትኳቸውን ድርጅቶች በዝርዝር ከጻፍኩ በኋላ ለማነጋገር ጊዜ መድብ ነበር ነው ያለችው። በኋላ ላይ ስራ ለማግኘት ረድቷታል። ለማንኛውም ምንም አይነት ሁኔታዎች ቢሆኑ፣ ብቻ እኛም መጀመሪያ የተደራጀን መሆናችን በጣም አስፈላጊ ነው። ስለዚህ ለዚህ ሊረዱን የሚችሉ ነገሮች ምንድን ናቸው ካላችሁ ሁልጊዜ የዕለት ተዕለት ግቦችን ማውጣትና ያከናወናቸውን ነገሮች በጽሁፍ ማስፈር ነው። ስለዚህ ይሄ በጣም ጠቃሚ እንደሆነ ብዙ የስራ ቀጣሪዎችና ብዙ ባለሙያዎች ይናገራሉ። በእያንዳንዱ ቀን የዕለት ተዕለት እንቅስቃሴያችን ከመጀመራችን በፊት ልክ ስራ ልንሄድ ስንል እንደምናደርገው አይነት ሁኔታዎችን ማድረጋችን በጣም አስፈላጊ ነው። ሌላው ቀርቶ ስልክ ስናወራ እንኳን በራስ የመተማመን መንፈሳችን የበለጠ እንዳለ እንዲጨምር ወይም እንዲቀጥል ለማድረግ ጥረት ማድረጋችን በጣም አስፈላጊ ነው ማለት ነው። ሌላው ሁለተኛውና ቁልፍና ወሳኝ ነገር የተባለው ደግሞ ማስታወቂያ ያልወጣባቸውን ክፍት የስራ ቦታዎች ይኖሩ እንደሆን ማጠያየቅ ነው። ልክ ይሄ ከምን ጋር የተመሳሰለ ነው? በጣም ትልቅ መረብ ያለው አሳ አጥማች ጋር የተያያዘ ነው። ምክንያቱም አንድ ትልቅ መረብ ያለው አሳ አጥማች አሳ ለማጥመድ በጣም ሰፊ አጋጣሚ ስላለው መረቡን መጣል አለበት። እኛም አንዳንድ ጊዜ ቁጭ ብለን በኦንላይን በተለይ ደግሞ ዛሬ በጣም በኦንላይን ላይ እና በጋዜጣ ላይ የሚወጡ የስራ ማግኘት አጋጣሚዎች በጣም ሰፊ ከመሆናቸው የተነሳ ቁጭ ብለን በኢንተርኔት ላይ የሚወጡ ማስታወቂያዎችን ወይም በጋዜጣ ላይ የሚወጡ ማስታወቂያዎችን ብቻ ልንከታተል እንችላለን። በጣም የሚያስገርመውና በብዙ ማስረጃዎችና ኤክስፔሪየንሶች እንደታየው ግን ብዙ መስሪያ ቤቶች የስራ ሰው ይፈልጋሉ፣ ሆኖም ግን ማስታወቂያዎችን አያወጡ። ስለዚህ ማስታወቂያዎችን ተከታትለን ከማመልከት በተጨማሪ እኛም በስልክ ወይም ደግሞ በአካል ለማነጋገር የማስታወቂያ ያላወጡ መስሪያ ቤቶችንም ጭምር ሄደን ለማነጋገር ጥረት ማድረጋችን በጣም አስፈላጊ ነው ማለት ነው። ስለዚህ ምንም እንኳን የፈለገ አይነት ነገር ቢሆን ማስታወቂያ ድርጅቶች እስኪያወጡ ድረስ መጠበቅ አይጠበቅብንም። የድርጅቱ አስተዳዳሪ ስለ እንደሌለ ቢነግረንም እንኳን ሌላ የሚያውቀው ቦታ እንዳለ እንዲጠቁመን፣ ከዛ ማንን ማናገር እንዳለብን እንዲነግረን ልንጠይቀው እንችላለን። ከዛ የጠቆመን ቦታ ካለ ደግሞ ወደ ድርጅቱ ማን እንደመራን በመጥቀስ ቀጠሮ መያዛችን በጣም አስፈላጊ ነው ማለት ነው። ሌላው ነገር ደግሞ ስራ እንደምንፈልግ ለጓደኞቻችን፣ ለዘመዶቻችን፣ ለምናውቃቸው ሌሎች ሰዎች መናገር ነው። ወይም ደግሞ ካርድ ካለን ካርዶችን መስጠት ነው። ይሄ ማለት ደግሞ በየቦታው እንዲሰራጭና ከዛ በኋላ በአጋጣሚ ስራ እንድናገኝ ሊረዳን ይችላል ማለት ነው። ቀድመን እንደዚህ አይነት ነገሮችን ካደራጀና ካዘጋጀን ስራ ለማግኘት ሊረዱን ከሚችሉ ቁልፍ ወሳኝ ነገሮች ሁለተኛውን ነገር አድርገናል ማለት ነው። ሌላው ደግሞ ሶስተኛውና ማድረግ ያለብን ትልቁ ነገር ደግሞ ብዙ ጊዜ በጣም ችግር የሚሆነው እንደ ሁኔታው ለውጥ ማድረግ ነው ምክንያቱም ዛሬ ባለንበት ጊዜ የምንፈልገውን ወይም ደግሞ የተማርንበትን ወይም የሰለጠንበትን ሙያ ብቻ የተመለከተ ስራ ማግኘት እጅግ በጣም አስቸጋሪ ይሆናል። ስለዚህ ይህንን ለማድረግ ምን ማድረግ ነው ያለብን? ወይም ስራ ለማግኘት ከፈለግን እንደ ሁኔታው ለውጥ ማድረግ ሊኖርብን ይችላል። ስለዚህ ስራ የማግኘት አጋጣሚያችን በጣም ከፍ እንዲል የሚያደርገውም ትልቁ ነገር ደግሞ እንደ ሁኔታው ነገሮችን ለውጥ ለማድረግ ስንችል ነው። ለምሳሌ አንድ ሰው በጸሐፊነት ብቻ ስለተማረ ወይም በጸሐፊነት ብቻ ስለሰለጠነ የጸሐፊነት ቦታ እስኪያገኝ ድረስ ብቻ ቁጭ ማለት የለበትም። ከዛ ይልቅ ሌሎችን አይነት ስራዎች መሞከርም በጣም አስፈላጊ ነው። በሆነ ጊዜ ላይ እሱ የሚፈልገውን የስራ መደብ እስከሚያገኝበት ጊዜ ድረስ ግን ማንኛውም አይነት ተስማሚ ሊሆን የሚችሉ ስራዎችን ለመፈለግ መጣር በጣም አስፈላጊ ነው ማለት ነው። ስለዚህ ይሄ ደግሞ ብዙ ባለሙያዎችም ብዙ ልምድ ያላቸውም ሰዎች የሚመክሩት ነገር ነው። ሌላው አራተኛው እና ትልቁ እና ለስራ ለማግኘት ሊረዳን የሚችለው ነገር ደግሞ ውጤታማ የሆነ ሲቪ ማዘጋጀት ነው። ይሄ ውጤታማ የሆነ ሲቪ ምን ምን ነገሮችን ውስጡ ሊያካትት ይገባል ካልን የምንፈልገው የሥራ አይነት ምንድን ነው? ሌሎችም በጣም በርካታ የሆኑ ነገሮችን ሊይዝ ይገባል። ለምሳሌ ሙሉ ስማችን፣ አድራሻችን፣ ስልክ ቁጥራችን፣ የኢሜል አድራሻችን፣ የተወለድንበት ቀን፣ ምን እንደምንፈልግ፣ የተማርነውን ትምህርት ከምንፈልገው ስራ ጋር በተያዘ ያገኘነው ስልጠናና ያዳበርነው ችሎታ ካለ እና ቀደም ሲል ደግሞ ሌላ መስሪያ ቤት ከነበርንና በዚህ ባገኘነው ስልጠና ምክንያት ብዙ ነገሮችን ሰርተን ከነበረ ለዚህም ሊጠቅመን ስለሚችል ያንንም ጭምር በዝርዝር መጻፋችን በጣም አስፈላጊ ነው። ያደረግናቸውን ብቻም ሳይሆን ደግሞ የደረስንባቸውን አንዳንድ ግቦችና በተለይ በተለይ ደግሞ ቀድሞ እንዳልኳችሁ ስራ ላይ የነበረን ከሆንን ለቀድሞ ቀጣሪዎቻችን ወይም ደግሞ ለቀድሞ መስሪያ ቤታችን ያገኘናቸውን ወይም ያስገኘንላቸውን ጥቅም መጻፋችን ለዚህም ስራ ሊረዳን ይችላል ማለት ነው። ሌላው ደግሞ አሁን ለምንፈልገው ስራ ብቁ ያደረጉንን የቀድሞ ስራዎች፣ እነዚህንም ጎላ አድርጎ መጥቀስ በጣም አስፈላጊ ነው። ከዛ በተጨማሪ ስለ ግል ሁኔታችን ማለትም ስለ ባህሪያችን ሊሆን ይችላል፣ ስለ ፍላጎታችን፣ በትርፍ ጊዜ የምንማድረግ ነው የምንወደው እነዚህን የተመለከቱ ጉዳዮችንም ጭምር ጨምረን መጻፋችን በጣም አስፈላጊ ነው። ሁሉም ድርጅቶች አንድ አይነት ነገር አይፈልጉም። ስለዚህ ከእያንዳንዱ ማመልከቻችን ጋር የምናያይዘው ሲቪ የተለያየ ማድረግ ሊኖርብንም ይችላል ማለት ነው። ሌላው ነገር ደግሞ ሌሎች ተጨማሪ የትርፍ ጊዜ የሆኑ የሰራናቸውና ያከናወናቸው ነገሮች እና በተለይ የሙያነክ ነገሮች የሚሆኑ ማንኛቸውም የሰራናቸው ነገሮች ካሉ እነዛንም ጭምር ጠቅሰን መጻፋችን በጣም አስፈላጊ ነው። አንዳንድ ጊዜ ግን ይሄም ሆኖ ቀጣሪዎቻችን ቃለ መጠይቅ ሊያደረጉልን ላይችሉ ይችላሉ፣ ወይም ደግሞ ሁኔታዎች ላይ መቹ ይችላሉ። እንደዚህ ከሆነ ደግሞ ስማችንን፣ አድራሻችን፣ የስልክ ቁጥራችንም ሊሆን ይችላል ኢሜይላችንም ሊሆን ይችላል ማንኛቸውም መረጃችን የሚያሟሉ ነገሮችን በካርድ በአጭር ካርድ አርገን ማስቀመጣችን እና ካርድ ትተን መሄዳችን በጣም አስፈላጊ ነው። በተለይ ደግሞ አስፈላጊ መስሎ ከታየን ደግሞ በካርዱ ጀርባ ላይ ፎቶችን ልናደርግም እንችላለን። ይህንም ደግሞ የሰራናቸውን ወይም ያዘጋጀነውን ካርድ ደግሞ ለሌሎችም ሰዎች መበተን ምናልባት በሆነ ቀን ላይ ሰራተኛ የሚፈልጉ ድርጅቶች እንዲያገኙት ሊያደርግ ይችላል ማለት ነው። ስለዚህ ይሄ ሌላው በጣም ወሳኝ ከሚባሉ ሀሳቦች መካከል አንደኛው ነው። ሌላው የመጨረሻው ነገር ደግሞ ማድረግ ከምንችላቸው ነገሮች አምስተኛ ቁልፍ ነገር ብዬ ያስኩላችሁ ደግሞ ለቃለ መጠይቅ ጥሩ አድርጎ መዘጋጀት ነው። ለቃለመጠይቅ ጥሩ አድርጎ መዘጋጀት በቃለ መጠይቅ ወቅት ሊገጥሙ ከሚችሉ ብዙ ነገሮች ያድነናል። ለምሳሌ ለቃለ መጠይቅ መዘጋጀት ምንን ይጨምራል ካላችሁ ምናልባት መቀጠር ስለምንፈልግበት ድርጅት ለማወቅ ምርምር ማድረግ ብዙ ጊዜ ቀጣሪዎቻችን መጀመሪያ ከሚጠይቁን ነገሮች መካከል የመጀመሪያው ስለዚህ ወይም ደግሞ ስለምንቀጠርበት ድርጅት ምን ያህል እውቀት አለን፣ ምን ያህል ምርምር አድርገናል የሚለው ማወቅ ይፈልጋሉ። ስለዚህ አንድ ሰው በጣም ፍላጎት ካለው እዛ መስሪያ ቤት ለመቀጠር ፍላጎት ካለው ቀድም ብሎ ጊዜ ወስዶ ስለዛ ድርጅት አንዳንድ ነገሮችን ያጣራል። ስለዚህ ቀጣሪዎች ደግሞ ይህንን የበለጠ ማወቅ ስለሚፈልጉ ያንንም ልንጠየቅ ስለምንችል ቀድመን ምርምር ለማድረግ ጊዜ መስጠታችን በጣም አስፈላጊ ነው። ይህም ብቻም ሳይሆን ሌሎችም ደግሞ በቃለ መጠይቅ ወቅት ልንጠቀምባቸው ያሰብናቸውን ነገሮች ማድረግ፣ ለምሳሌ ከአለባበስ ጀምሮ ማለት ነው። ለምሳሌ ምን አይነት ልብስ ነው በቃለ መጠይቅ ወቅት ለማድረግ ያሰብ ነው። ለምሳሌ እዛ የምንቀጠርበት ወይም ሲቪ ያስገባንበት መስሪያ ቤት የጉልበት ስራን የሚጨምር ስራ ከሆነ ያለው በዛ ጊዜ ከዛ ጋር የተያያዘ ልብስ መልበስ፣ አበዚያም ደግሞ ከቢሮ ስራዎች ጋር የተያዙና ቢሮ ቁጭ ብለን የምንሰራቸው አይነት ስራዎች ከሆኑ ደግሞ እንደዚ አይነት ተስማሚ የሆኑ ልብሶችን መልበስ በጣም አስፈላጊ ሊሆን ይችላል። ሌላው ነገር ደግሞ እያገኝ የምንፈልገው ስራ ምንም አይነት ስራ ይሁን መጀመሪያ በራስ የመተማመን መንፈሳችን ሊኖር ይገባል። ስለዚህ በራስ ለራሳችን ያለን አክብሮት ነው መጀመሪያ የሚመንጸባረቅ ያለበት ከዛ በኋላ ደግሞ ወደ ስራችን ይሄ ነገር ሊጋባ ይችላል ማለት ነው። በተለይ ደግሞ አንድ ባለሙያ እንደተናገሩት የመጀመሪያዎቹ ደቂቃዎች የመጀመሪያዎቹ ሰከንዶች መጀመሪያ ቀጣሪያችን ለእኛ የሚኖረውን ግምት ወይም ደግሞ እኛ ራሳችን ስለ ራሳችን ያለን አመለካከት ለማወቅ የተወሰኑ ደቂቃዎችን ወይም የተወሰኑ ሰከንዶችን ወስዶ መገምገም ሊጀምር ይችላል። ስለዚህ በዚህ ረገድ እኛ ያለን ቆይታ ወይም ደግሞ እኛ በራሳችን ያለን ነገር በጣም አስፈላጊ ነው ማለት ነው። ሌላው ነገር ደግሞ በቦታው የምንገኝበትን ሰዓት በተመለከተ ነው። በጣም ዘግይተን የምንገኝ ከሆነ በእርግጠኝነት በተለይ ደግሞ በአማካኝ ስንመለከተው ስራ ለመቀጠር ያለን ፍላጎት የሚናገድ ሊሆን ስለሚችል ቀጣሪዎቻችንም ወይም ደግሞ ቃለ መጠይቅ ለማድረግ የተዘጋጁ ሰዎች እኛን ለመቅጠር ላይነሳሱ ይችላሉ ማለት ነው። ሌላው ነገር ደግሞ በጣምም ቀድሞ መገኘትም ደግሞ ተገቢ ነው ተብሎም አይታሰብም። ስለዚህ የተወሰኑ ደቂቃዎች ብቻ ለምሳሌ 15 ደቂቃ ቀድሞ በቦታው መገኘት በጣም አስፈላጊ ሊሆን ይችላል። ስለዚህ ቃለ መጠይቅ የሚደረግባቸው የመጀመሪያዎቹ ሶስት ሴኮንዶች ወሳኝ ስለሆኑ በዛ ጊዜ ቀድመን የምንገኝ ከሆነ ለእኛም ራሱ ሊጠቅመን ይችላል ማለት ነው። ዘግይተን የምንገኝ ከሆነ ግን ወይም ዘግይተን የምንደርስ ከሆነ ግን አሉታዊ ግምት እንዲሰጠን ምክንያት ሊሆን ስለሚችል፣ ከዛ በኋላ ደግሞ ተጨማሪ እንደዚህ አይነት አጋጣሚ ላናገኝ ስለምንችል በዚህ ረገድ ቀድመን ለመገኘት ጥረት ማድረጋችን አስፈላጊ ነው። ሌላው ነገር ማስታወስ ያለብን ነገር ቃለ መጠይቅ የሚያደርግልን ሰው ጠላታችን አለመሆኑን ማወቅ ወይም ማሰብ ነው ምክንያቱም ይሄም ቀጣሪ ወይም ደግሞ ይሄም ቃለ መጠይቅ የሚያደርግልን ሰው እሱም በተመሳሳይ ሁኔታ ውስጥ አልፎ ሊሆን ይችላል እዚህ መስሪያ ቤት የተቀጠረው። ስለዚህ ይሄንን ማሰብ ጥሩ ነው። ሌላው ነገር ደግሞ ራሱ ቀጣሪው ከሆነ ደግሞ ቃለ መጠይቅ የሚያደርግልን ይሄ ቀጣሪ ወይም ደግሞ ይሄ የድርጅቱ ባለቤት ቀጣሪ የሚቀጥራቸው ሰዎች ጥሩ መንፈስ ያላቸው ለመስራት የሚፈልጉና ለድርጅቱ ቁልፍ ይሆናሉ ብሎ የሚያስባቸውን ብቻ ሰዎች ለመቅጠር ስለሆነ የሚፈልገው፣ በዚህ ረገድ ማስተሳሰባችንም ላይ ጭምር ማስተካከያ ማድረጋችን በጣም አስፈላጊ ነው። ታዲያ በቃለ መጠይቁ ወቅት ምን አይነት ሁኔታዎች አሉ መደረግም መደረግ የሌለባቸውም ነገሮች ካላችሁ ደግሞ ቃለ መጠይቅ የሚያደርግልንን ሰው ፈገግ ብለው ማየት እንደዚሁም ደግሞ ጠበቅ አድርጎ በመጨበጥ ሰላምታ መስጠት በጣም አስፈላጊ ሊሆን ይችላል። ሌላው ነገር ደግሞ በቃለመጠይቅ ወቅት ቀጣሪው ምን እንደሚጠብቅብንና ምን አይነት ችሎታ እንዲኖረን እንደሚፈልግ በትኩረት መከታተል። ሌላው ነገር ደግሞ አቀማመጣችን፣ አካሄዳችን እና ሁኔታችን ነው። ለምሳሌ አንድ ባለሙያ ምንድን ነው ያሉት አትቁነጥነጥ ወይም ወይ አካሄድህ አቋቋምህና አቀማመጥህ ከስራ ውጭ አይሁን። ጥሩ አቋም ያዘ በራስ መተማም መንፈስ እንዳለህ ያሳያል ነው ያሉት። ስለዚህ እነዚህ ነገሮችን ማድረግ በጣም አስፈላጊ ነው። ሌላው ነገር ደግሞ በጣም ከልክ በላይ ዘና አለ ማለት ወይም ደግሞ ከልክ በላይ አለ ማውራት። ለምሳሌ የምንጠይቃቸው ነገሮች በጣም ጥቂት ሊሆኑ ይችላሉ። እኛ የምናወራው ግን በጣም በርካታና ወይም ደግሞ ረጅም ነገሮች የምናውራ ከሆነ ቃለ መጠይቅ የሚያደርግልን ሰው ሊሰላችብን ይችላል ማለት ነው። ሌላው ነገር በጣም ጨርሶ ማስወገድ ያለብን ነገሮች ደግሞ ጸያፍ አነጋገሮችን መጠቀም ነው። ስለዚህ በዚህም ረገድ ጠንቃቃ መሆን በጣም አስፈላጊ ነው። ሌላው ደግሞ በጣም ጎላ ተደርጎ የሚታየውና ቃለ መጠይቅ የሚያደርግልን ሰው ወይም ደግሞ ቀጣሪው የሚያስበው ወይም የሚያየው ወይም ደግሞ እኛ ማስወገድ ያለብን ነገር ስለ ቀድሞ ስራችን አሉታዊ ነገር አለመናገር ነው። ምንም አይነት ሁኔታ ውስጥ ሆነን ሊሆን ይችላል ከቀድሞ ስራችን የወጣ ነው። ሆኖም ግን ስለዛ መስሪያ ቤትና ስለ አሰሪዎቻችን አሉታዊ ነገሮችን ከመናገር መቆጠብ ይኖርብናል። እንደዚህ የማናደርግ ከሆነና አሉታዊ ነገሮችን የምናወራ ከሆነ ግን ስለ እነሱ አሉታዊ ነገሮችን ማውራታችን ቃለ መጠይቅ የሚያደርግልን ሰው ይህንንም ስራ በተመለከተ አፍራሽ አመለካከት እንዳለ ሊገነዘብ ይችላል። ስለዚህ እንደዚህ አይነት ስሜት እንዳይሰማው ላለማድረግ በጣም መጠንቀቃችን አስፈላጊ ነው። ሌላው ነገር የምንናገርበት መንገድ ነው። የራሳችን የሆነ አካላዊ መግለጫዎችን መጠቀም፣ በግልጽ መናገር፣ ስንጠየቅ እጥር ምጥን ያሉ ግን እውነተኛ የሆኑ መልሶች መመለስ፣ ወደፊት ደግሞ ስራችን ውስጥ ስንገባ አግባብነት ያላቸውን ነገሮች ማወቅ ስለሚገባን ያንን የተመለከቱ ጥያቄዎችን መጠየቅ። ቃለ መጠይቁ ካበቃ በኋላ ስራውን የምንፈልገው ከሆነ ደግሞ በድጋሚ ያንኑ ስራውን እንደምንፈልገው መናገርም በጣም አስፈላጊ ሊሆን ይችላል። ይሄ ማድረግን ደግሞ ጉጉት እንዳለን ወይም ለዛ ስራ በጣም ፍላጎት እንዳለን የሚያሳይ ሊሆን ይችላል ማለት ነው። እንግዲህ የስራ ናሙናችን ወይም የምናዘጋጀው ሲቪ ምንም አይነት ሊሆን ይችላል። በአማካኝ ግን የስራ ሲቪያችን ሊመስል የሚችልባቸው ነገሮች ወይም ደግሞ ሲቪያችን ምን ሊመስል ይችላል? ቀደም ሲል እንዳልኳችሁ ስልክ ቁጥራችን አለ፣ ስማችን አለ፣ የትውልድ ዘመናችን አለ፣ አድራሻችን፣ እንደዚሁም ደግሞ አላማ፣ የትምህርት ደረጃችን፣ ስልጠናዎች የወሰድናቸው ካሉ፣ የሙያና የተለያዩ አይነት ችሎታዎች ካሉን፣ የግል መረጃዎቻችን፣ ምስክር ብንጠይቅ ወይም ደግሞ ዋስ መጠየቅ ሊኖርብን ስለሚችል ዋስ ማቅረብ እንደምንችል ወይም ምስክር ማቅረብ እንደምንችል፣ እነዚህ እነዚህ ነገሮች ማስቀመጣችንና ማዘጋጀታችን በጣም አስፈላጊ ነው። ሆኖም ግን እኛ እነዚህን ሁሉ ነገሮች ልናዘጋጅ እንችላለን። ሆኖም በቃለ መጠይቅ ወቅት ሊቀርቡልን የሚችሉ ጥያቄዎችን በተመለከተ ደግሞ ምን ልናስብ ይገባል? በተለይ በአብዛኛው እና በአማካኝ እንደታየው ቀጣሪዎች የሚጠይቋቸው የተወሰኑ ወይም ደግሞ በጣም ኮመን የተባሉ ጥያቄዎች አሉ። እነዚህ ጥያቄዎች የትኞቹ ናቸው ካላችሁ፣ ይሄን ስራ የፈለከው ለምንድን ነው ተብለን ልንጠየቅ እንችላለን። በዚህ ድርጅት ውስጥ መስራት የፈለከው ለምንድን ነው? ስለ ስራው ስለ ድርጅቱ ወይም ስለ ኢንዱስትሪው ምን የምታውቀው ነገር አለ? ከዚህ በፊት እንዲህ አይነት ስራ ሰርተህ ታውቃለህ ወይ? አጠቃቀማቸውን የምታውቃቸው ማሽኖች አሉ ወይ? በዚህ አይነት ስራ ልምድ አለ? ለስራው ሊጠቀም የሚችል ምን ልዩ ችሎታ አለ? እስቲ ስለራስህ ወይም ደግሞ ስለግል ስለግል ወይም ደግሞ ስለራሳችን ማለት ነው ስለራስህ ንገረን ልንባል እንችላለን። እኔን ጥሩ አድርገው ይገልጻሉ የምትላቸውን አምስት ቃላት ንገረን። የስራ ጫራ የሚኖር የመስራት ብቃት አለህ ወይ? የበፊቱን ስራህን ለምን ተውክ? ለረጅም ጊዜ ሳትሰራ የቆየኸው ለምንድን ነው? የቀድሞ የቀርሙ አሰሪህ ላንተ ምን አይነት አመለካከት ነበረው? ከበፊቱ ስራህ ምን ያህል ቀን ቀርተሃል? ለወደፊቱ ምን እቅድ አለ? መቼ ስራ መጀመር ትችላለህ? ምን ልዩ ተሰጥኦዎች አሉ? እነዚህንና እነዚህን የመሳሰሉ አይነት ጥያቄዎችን ልንጠየቅ እንችላለን። ለማንኛውም ግን በዋናነት ቁልፍ የሆኑትን እነዚህን አምስት ከላይ የጠቀስናቸውን ነገሮች ከተገበርን ማለትም አንደኛ ጥሩ የተደራጀን ከሆንን ሁለተኛ ነገር ደግሞ ማስታወቂያ ያለወጣባቸውን ጣባቸውን ክፍት ለውጦች ይኖሩ እንደሆን ምናጠያይ ከሆነ እንደ ሁኔታው ደግሞ ለስራ ያለን አመለካከት ጥሩ ለውጥ ምናደረግበት ከሆነ ጥሩ ሲቪ የምናዘጋጅ ከሆነ እንደዚሁም ደግሞ ለቃለ መጠይቅ ጥሩ አርገን የምንዘጋጅ ከሆነ ስራ ለማግኘት ከሚረዱን ቁልፍ ነገሮች ዋና ዋናዎቹ ስለተጠቀምን ስራ የማግኘት አጋጣሚያችንን በጣም ሰፊ ይሆናል። ሆኖም ግን እንደዚህን ሁሉ ነገሮች ተዘጋጅተን ስራ ባናገኝ ምን ማድረግ እንችላለን? በራሳችን ልንፈጥራቸው የምንችላቸው በቤት ውስጥ የሚሆን ከቤት ውጭ የምንፈጥራቸው ስራዎች ምን አይነት መሆን ይችላሉ? ይሄን ደግሞ በተመለከተ በሚቀጥለው ቪዲዮ ደግሞ ይዤላችሁ የሚቀርበው ነገር ይኖረኛል። ለዛሬ እዚህ ላይ እናበቃለን። በነገራችን ላይ ይሄንን መረጃ የወሰድኩት በንቁ ከተባለው መጽሔት ነው። በጣም አመሰግናለሁ። በሚቀጥለው ደግሞ በሌላ እና በቀጣዩ ክፍል ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ ሁል ጊዜ አዳዲስ ቪዲዮዎች እንደተለቀቁ እንዲደርሷችሁ የደወሉን ምልክት መንካታችሁንም እንዳትረሱ በዚህ አጋጣሚ ማስታወስ እወዳለሁ። ይህም ቪዲዮ ላይክና ሼር የምታደርጉም ከሆነ ደግሞ ብዙዎች ደግሞ ከዚህ ቪዲዮ ተጠቃሚ መሆን ይችላሉ። በሚቀጥለው ተመልሰን እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።